ዛሬ ጥቅምት 14 2018 ዓ ም በሁለተኛ ዜና ወጃችን ከሰዓት የደረሱን አዳዲስ የፋኖ ዜናዎች አሉን። አዳዲስ የአሁኑ መረጃዎች ለአምስት ደቂቃ ሚዲያ እየደረሱን ነው። በተጨማሪም ከግንባር የስልክ ጥሪ አለን እናስደምጣቸዋለን። አንድ የምንጠይቃችን ነገር ቪዲዮው ለብዙ እንዲዳረስልን ላይክ በማድረግ አግዙም። እስከ መጨረሻው ደቂቃ ድረስ አብራችሁን ቆዩ። ሰበር ዜና ጤና ይስጥልን። ውድ የአምስት ደቂቃ ሚዲያ ተከታታዮች የዕለቱ አዳዲስ የፋኖ ትግሎችና አንኳር አንኳር ነጥቦች በዚች በአምስት ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። ፋኖ ከአዘና በቅርብ ርቀት በምትገኘዋ ቻላ ላይ አንድ የአርሜኒው የጥጥ ቆራጭ ስርዓት ላይ የማያዳግም እርምጃ ወስደዋል። ዝርዝር አለን ታደምጡታላችሁ። በወሎ ቤት አማራ በተለያዩ ቦታዎች ላይ ዛሬም የአገዛዝ ሰራዊት ከፍተኛ ምት ሲያርፍበት ውለዋል። ተጨማሪ የስልክ ጥሪ ያለን ታደምጡታላችሁ። ፋኖ በእስታይሽ ከተማ ላይ ባደረገው ውጊያ ታላቅ ድል አስመዝግበዋል። ከተደመሰሱትና ከቆሰሉት የተረፉት የአገዛዝ ሰራዊቶች ልብስ ቀይረው በገበሬ ቤቶች ላይ ተደብቆም የተያዙ ምርኮኞችም አሉ። ከእኛ ጋር ቆዩ። በሶስተኛው ዜናችን እናስደምጣቸዋለን። የአማራ ሕዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለሕዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከእኛ ጋር ቆዩ። በወሎ ቤት አማራ በተለያዩ ቦታዎች ላይ ዛሬም ያገዛዙ ሰራዊት ከፍተኛ ምት ሲያርፍበት ውለዋል። ተጨማሪ የስልክ ጥሪ ያለን አድምጠ ነው እንመለስ። ሰላም ጤና ይስጥልን፣ እንደምን ዋላችሁ? ወደ ዕለቱ የግንባር መረጃዎቻችን እናልፋለን። በወሎ ቤት አማራ በተለያዩ ቦታዎች ላይ ዛሬም ያገዛዙ ሰራዊት ከፍተኛ ምት ሲያርፍበት ውሏል። በራያ ቆቦ ተኩሎሽና አካባቢው በርካታ የብልጽግና ጦር የተደመሰሰ ሲሆን በርካታ ተተኳሽ ማገኘታቸውን የአፋ ባህ ምስራቅ አማራ ቀጠና ሚኒሊክዝ አስታውቋል። በዚሁ ቀጠና በዋርላ ደላንታ ቀጠና፣ እንደዚሁም በመቄት ወረዳዎች የደጋው መብረቅ ክፍለ ጦር ወደ መግደያ ቀጠና በመሳብ አንድ ፓትሮልና አንድ ተተኳሽ ሲያመላልስ የነበረን የወረዳው የብልጽግና ፒካፕ መኪና ማውደማቸውን፣ ሲያሳውቁ በተደረገው የደፈጣ ውጊያ ከሰባት በላይ ያገዛዙ ጥምር ጦር ሲወገድ በርካታ ቁስለኛ ሆኖ ተመልሰዋል። የብልጽግና ሰራዊት ወደ ቦታው ሲመለስ እንግዲህ አርሶ አደሩን እንስሳቶች እየጨፈጨፈም ተመልሷል። የሁለት ቤተሰብ ስድስት የላምና በሬዎችን በቁማቸው የጨፈጨፈ ሲሆን በአጠቃላይ ከአስራ ሁለት በላይ የእንስሳቶች መጨፍጨፋቸውን ከቦታ ያገኘነው ነው መረጃ ያመላክታል። በጋዞ ወረዳ ሸራ ገነት ጤና ጣቢያ በመግባት ደግሞ እንግዲህ ወደ ወረዳ ውስታይ ሲመለስ የሁማንን መገልገያ ቁሳቁሶችን፣ መድኃኒቶችን፣ ዊልቸር እንደዚሁ ሞተር ሳይክል ዘርፎና በላሽቶ ወደ ከተማው ተመልሷል። በተመሳሳይ፣ በጊራና በጃራ በኒኒበር እና እንደዚሁም በመርሳ ጮቢ አካባቢ የባለሽርጡ ክፍለ ጦር ከፍተኛ ድል ማስመዝገባቸውን አሳውቀዋል። በተመሳሳይ በጎጃም ቀጠና በአሁኑ ሰዓት በባህር ዳር ዙሪያን ጨምሮ በርካታ ቦታዎች ላይ ከአገዛዙ ሰራዊት ጋር ውጊያ የተደረጉ ይገኛሉ። ባህር ዳር ከተማ ውስጥም የተለያዩ ፍንዳታዎች እንዳሉ ከአካባቢው ያገኘነው መረጃ ያመላክታል። አጠቃላይ ለዛሬ ያሉን የውሎ መረጃዎቻችን እነዚህን ይመስላሉ። ተስፋዬ ልሳኑ ነኝ ከትግሉ ሜዳ ፋኖ በእስታይሽ ከተማ ላይ ድል አስመዝግበዋል። በሻለቃ ሀብቴ እባቡ አባመቻል የምትመራው የድል በርከፋች የሆነችው የአፋ ባህ ምስራቅ አማራ ቀጠና ሚኒሊክ የደጋው መብረቅ ክፍለ ጦር በተከታታይ አውዶ ውጊያን እያደረገች ድል እያስመዘገበች ትገኛለች። በጋዞ ወረዳ እስታይሽ ከተማ ላይ ባደረገችው አውዶ ውጊያ በርካታ የመከላከያ ሰራዊት መደምሰስ ሲቻል፣ በዚሁ ፋኖዎች ከጠላት ነፃ ባወጡት ቦታ ላይ ቤት ለቤት በተደረገ ፍተሻ ሁለት የመከላከያ ሰራዊቶች ልብሳቸውን ቀይረው ተገጅተዋል ስምንት ክላሽ በምርኮ ሲገኝ ከሶስት መቶ በላይ ተተኳሽ መማረክ ተችለዋል። ከፋኖቹ የደረሰበት መራር በትል ቁስለኞችን ወደ ስታይሽ ከተማ ጤና ጣቢያ አስገባ ቢሆንም የስታይሽ ጤና ጣቢያ ቁስለኞችን ለማስተናገድ ከአቅም በላይ ስለሆነበት ወደ ወልድያ ሆስፒታል እያጓዘ ይገኛል። ከዚህ በታች በምስሉ ላይ የሚታዩት የገበሬ ልብስ ቀይረው ከግለሰብ ቤት ውስጥ ተደብቀው የተማረኩ የመከላከያ ሰራዊት ምስል ነው። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ከበላይ እዝ አንደኛ ኮር ጉና ክፍለ ጦር ወታደራዊ አዛዥና አስቴንደንሳ ብርጌድ አዛዦች ጋር ልዩ ቆይታ አድርገናል። አድምጠነው እንመለስ። የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና የሜጀር ጀነራል ዋንት አባት አንደኛ ኮርስ ስር የሚገኙ የተለያዩ ክፍለ ጦሮች በርካታ ጀብዶችን በመስራት ከሰሞኑ ድል ማስመዝገባቸው ይታወሳል። በርካታ የአገዛዙ የአድማብተናና የሚሊሻ አባላት ከነሙሉ ትጥቃቸው ወደ ፋኖ መቀላቀላቸው ይታወሳል። ከዚህም ባሻገር ሙትና ቁስለኛ የሆኑትም ለጆሮ የሚከብድ ቁጥር ነው። በርካታ የአገዛዙ ኃይል ወደ ማይቀረው ተሸኝቷል። የአገዛዙ ኃይል በስማቸው የነበሩ ነውሮችና ግፎችም የተገለጡበት ነበር። በርካታ የፖለቲካ እስረኞች የፋኖ ናችሁ የፋኖ ቤተሰቦች ናችሁ ፋኖን ትደግፋላችሁ በሚል ፖለቲካዊ ምክንያቶች ታስረው የነበሩ እስረኞችም መለቀቃቸው ይታወሳል። እስቴና አካባቢውን በቁጥጥር ስር በማስገባት በርካታ ጀብዶ ያስመዘገቡትም ከቀናት በፊት ነው። ጉዳማሽ ተመልካቸዎች፣ ታዲያ በዛሬው ልዩ ዝግጅታችን የሜጀር ጀነራል ባንተ አባተ አንደኛ ኮር የጉና ክፍለ ጦር አዛዥ አርበኛ አዛዥ ደስታለኝ ና የስቴ ደንሳ ብርጌድ አዛዥ ብርቃየው ደምሴ በቀጥታም የስልክ ቆይታ በማድረግ በቀጥናው የተገኘው ድልም እንዳይመስል የህዝቡ ስሜትና ከዚህ ባሻገር ግን በዋናነት ትኩረት የምናደርገው የአርማ ብትናና የሚልሻ አባላት ምን ያክል ወደ ፋኖ ትግሉ ገብቶ ተቀላቀለ የሚለው ላይ እናጠነጥናለን። ከዚህም ባሻገር አሁንም በአገዛዙ ቤት ለመውጣት ተቸግረው ሊሆን ይችላል። ሆዳቸው አሸንፏቸው አሊያም ደግሞ የብልጽግና ተልእኮ በማስፈጸም በሚኒሻና በአድማ ብተናነት የሚንቀሳቀሱ ወገኖች አሁንም ካሉበት አዜም በመንቃት የፋኖን የህሉና ትግል እንዲቀላቀሉ ምን አይነት ጥሪ ይደረጋል በሚሉ ጉዳዮች ላይ ነው ትኩረት አድርገን ቆይታ የምናደርገው። ቀዳሜ የማደርገው አርበኛ ብርቃየሁ ደመሴ የስቴ ደንሳ ብርጌድ አዛዥን ይሆናል። አርበኛ ብርቃየሁ፣ ለጊዜያችሁ ከሚዲያችንም ጋር ቆይታ ልታደርጉ ስለፈቀዳችሁ እጅግ ጋር እጅ አመሰግናለሁ። ቀደም ሲል ባነሷቸው ነጥቦች ላይ በሰሞኑ ከትላንት በስቲያ በነበረው እጅግ ላስጨራሽ ትንቅንቅ የተገኙ ድሎች ምን ይመስላሉ? በተለይ ከሚንሻና አርማ ብተና ወደ ፋኖ ከመቀላቀላቸው ጋር በተገናኘ ያለ ስሜት ምን ይመስላል አጋራል ጀግኖቹ የበረሃኛው ጅበላ መተራ ብርጌድ ፋኖዎች በባንዳ ላይ እርምጃ ወስደዋል። ገፋ ባህ ምዕራብ አማራ ቀጠና ቴዎድሮስ እዝ የቀኝ ጌታ የወፍታ ንጉሴ ስድስተኛ ክፍለ ጦር በረሃኛው ጅበላ መተራ ብርጌድ ፋኖች ፀረ አማራ ፖሊስንና አድማ ብተና ጭነው ሲንቀሳቀሱ በነበሩ ሁለት ፓትሮሎች ላይ ደፈጣ በመጣል ጥቃት ፈጽመዋል። በጥቃቱ ሦስት የፖሊስ አባላት የቆሰሉ ሲሆን ሹፌሩን ጨምሮ አንዷ ፓትሮል ከጥቅም ውጪ ሆናለች። ከቆሰሉት መሃልም አንዱ የአራተኛ ፖሊስ ጣቢያ አዛዥ መሆኑ ታውቀዋል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የአምስት ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።